ብሩክ በሰላም ወደ ቤቱ ተመልሷል። ቅድስትም በጣም ደስ ብሏታል። ማህሌትም ሁሉ ነገር ተናዛለች ማለት ነው። እንግዲህ ማህሌት ስትቀጠቀጥ፣ በባለፈው ክፍል ላይ ማህሌት ታግታለች ብያችሁ ነበረ። ማህሌት መድልብ አግቷት ነበረ እና ስትቀጠቀጥ እንግዲህ ሁሉንም ነገር ተናዛለች ማለት ነው። በጣም ፈሪ ናት፣ በነገራችን ላይ ማህሌት። ስለዚህ ከመሞት መሰንበት በቃ ትግደሊ፣ ሁሉንም ነገር እነግራቸዋለሁ፣ የማውቀውን እውነት እነግራቸዋለሁ ብላለች ማለት ነው። በበኩሉ ብሩክ ለመመለሱ ትልቁን ሚና የተጫወተው ማን ነው ካለን፣ ዝና ነው። ምክንያቱም ማህሌት የምታውቀው ብዙ የምስጢሮችን፣ የዝናን ምስጢሮች ታውቃለች፣ ብዙ ነገር ታውቃለች። ለዛ ደግሞ ዝና በጣም ስለፈራ ሁሉን ነገር ትናገራለች ብሎ ስለሰጋ ብሩክን ከአጋቾቹ ጋር የስራ ባልደረባ ቢሆንም አብሮ ግንኙነት ቢኖረውም ሁሉን ነገር እሱን ቢያመቻችም ግን በዋነኝነት ብዙ ብር የከፈሉት እነዛኛቹ ስለነበሩ ካሌ ሞሴሳ የሚባለው አጋች ብሩክን ያገተው ያኛው ነበረ። ግን ደግሞ ዝና ሁሉንም ነገር አመቻችቶ ያይቅ ነበረ። ስለዚህ ካሌ ሞሴሳን የሚባለውን ወንጀለኛ እንግዲህ ዋና ቀንደኛ ወንጀለኛው ካሌ ሙሲሳ የተባለው ነው። እሱ ጋርን በመስማማት እና በመደራደር ዝና ብሩክ እንዲፈታ አድርጓል ማለት ነው፣ በሰላም እንዲለቀቅ አድርጓል። ምክንያቱም ደግሞ ማህሌት ብዙ ነገር ስለምታቅ ለመድልብ ነገረችው ማለት ዝና ያልቅለታል ማለት ነው። የዝና መጨረሻ ነው የሚሆነው የነበረ ማለት ነው። ለሱ ደግሞ ምን ብሏል? ዝና ኤፍራታ ማህሌት ጠፍታለች? ምንሆና ነው ስልኳ አይሰራም ሲላት ምን ምናቃለሁ ምንም አይሰራልኝም፣ ስትለው እንዴ ስልኳ እንደማይሰራ እኮ አይደለም ምን እየጠየቅኩሽ፣ ለምንድን ነው የማይሰራ፣ ለምንስ ነው እስካሁን ቤት ያልተመለሰችው? ሲላት እኔ ምን አውቃለሁ አላቅም ብለዋለች። አንቺ ጋ ነው የሄደች የነበረ፣ መጀመሪያ ላይ ስትሄድ የሄደች የነበረው ከኤፍራታና ማህሌት ወደ ብሩክ ቤት እየሄዱ ነበረ። የማህሌት ታርጌቷ የነበረው ምሳሌን ለመግደል ነበረ፣ የሄደችው ምሳሌን ለመግደል ነበረ። እንደገና ደግሞ ኤፍራታን የወንጀሉ ተባባሪ አድርጋ እሷ ነፃ መውጣት ነበር የፈለገችው ግን ደግሞ ያሰበችው ማህሌት አልተሳካም ምክንያቱም ብዙ ያልጠበቀሻቸውና ያላሰበሻቸው ነገር ማህሌት ገጥሟታል ማለት ነው እንግዲህ በዚህ ምክንያት ለኤፍራት ደውሎ እያስጨነቃት ነው የሚገኘው ዝና እሷ ምን ብለዋለሽ እዛ ቤት ሂጂና ጠይቂ ሲላት እንጂ እዛ ቤት እንዲ ሊሄድ ይችላሉ ምክንያቱም መድልብ ለኔ ደውሎልኝ ነበረ አግኝቸው ነበር ስላ፣ እንዲህ እንዴት ተገናኛችሁ? የሆነን ግንኙነት አላችሁ ማለት ነው ምንድን ነው ሲላት፣ እሷም ወደኝ ነው ብላለች ማለት ነው። ግን ወከክ ብላለች። እሷም ወከክ ብላለች። በፍቅሩ ጠብር ግፍ ብላለች። ምክንያቱም መጀመሪያ እሷ ስትሄድ መድልብ ሲደውልላት ገንዘብ የቀረውን ገንዘብ እሰጥሻለሁ ሲላት ነበረ። እየከነፈች ማህሌት ንጥላ ሄደችው ነገር ግን እዛ ስትደርስ በጣም ታምራ የለሽ ቆንጆ ነሽ ብሎ ዘፍንላታል ማለት ነው መድልን። እሷም እንግዲህ ወከክ ብላለች። አረ ችግር የለውም ሌላ ጊዜ እንገናኛለን ብላለች። ምክንያቱም ገንዘቡን ቢሰጣል ሌላ ጊዜ አታገኘውም። ስለዚህ እሱን ለማግኘት ደግሞ የግድ ገንዘቡን ጥላ መሄድ ነበረባት። ገንዘቡን ጥላ ሄዳለች ማለት ነው። ከዛም እሷ ምንድን ነው ያለችው ለፖሊስ ላሳውቅ ስትለው አንቺም ማትረቢ ለፖሊስ አንድ ብለሽ እንዳትደውይ እርሹ ካይምሮ ሻውጮ ብሏታል ማለት ነው። መድለብ እንግዲህ እንድትናገር ማህሌትን ብዙ ነገሮችን እያስገደዳት ነበረ። ነገር ግን እንድትናገር ፍቃደኛ ስላልሆነች ዳጣ ብዙ ነገር እያለች ነበረ። ዳጣ እባካችሁ ፍቀዱልኝ፣ በቀሌን ልወቅ ልወጣበት የአንዴ እየጠፋ ግርጫ ለበላትና የውስጥ ያለው ብሶት እየወጣልኝ ስትል ነበረ እሱም መድልብም እንግዲህ ዳጣን ጠርቷታል ማለት ነው። ዳጣን ከጠራት በኋላ ማህሌትም ተንቦቅቡቃለች። ቢላይ ሻልሻል፣ ወይስ ደግሞ የጥፍር መንቀያ እያለች ስታስፈራራት፣ እንግዲህ የጥፍር መንቀያውን ወስዳ ጥፍሯ አነቃቅላላታለች። ማህሌትም የምታውቀውን እያንዳንዱን ነገር ተናዛለች ማለት ነው። መድልብም ትክክለኛውን ነገር አውቋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስለና ቲቪ ቻናል ቤተሰብ እንዴት ናቸው? ደህና ናቸው ወይ? ፕሊስ ቪዲዮን ስትጀምሩ ላይክ፣ ሼር ማድረጋችሁን እንዳትረሱ። ምሳሌ ክፍል ሰባ ዘጠኝ ወደ እናንተ ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ ቆዩ። እንግዲህ ማህሌት በቅሌቷ መታ፣ በገዛጇ ወጥመድ ውስጥ ገብታለች ማለት ነው። ሶክሶክ እያለች ምሳሌን ለመግደል ወደ ቤታቸው ስትመጣ እንግዲህ መድ ልብ ተከታትሎ እንግዲህ አፏን አፍኗታል ማለት ነው። መጀመሪያ ለቅድስት ደውለው ቅድስትን በሩን እንድትከፍትላትና እያዘናጋሻት እንድታወራት እንደገናም ደግሞ ምሳሌን እንዳታገኛት አድርጊ፣ ለምሳሌ አንድ ክላስ ዜግና አስቀምጫት፣ ምሳሌን ማህሌትን ግን እያወራሻት አያዘነጋሽ ጠብቀን፣ እኛ በር ላይ ነን፣ ተሎን ደርስልሻለን ብለዋት ነበረ። እንግዲህ ማህሌትም ሶክ ሶክ እያለች ቤት ውስጥ ግብት ስትል አፏን አፈነው፣ እንግዲህ ቀጥቅጠዋት አለ ማለት ነው። ማህሌትም ተናዛለች፣ የምታውቀውን እያንዳንዱን እውነት ተናዛለች ማለት ነው። በሌላ በኩል ዝና ማህሌት በመያዟ በጣም ፈርቶ ተንቦቅ ተጠቅሟል። ምክንያቱም ማህሌት የምታውቀውን እያንዳንዱን ነገር ለመድልም ነገረችው፣ ማለት ዝና ያልቅለታል ማለት ነው። ስለዛ ደግሞ በጣም ፈርቷል። በዛ ምክንያት እንግዲህ ብሩክን ለማስለቀቅ እየጣረ ነው የሚገኘው ማለት ነው። ዝና ዝና በራሱ ብቻውን አይደለም፣ ብሩክን ያገተው ያሳገተው፣ አብሮት የስራ ባልደረቦቹ አብሮት የሚሰሩት ካሌ ሙሴሳ የሚባለው ወንጀለኛ ከነሱ ጋር ተባብሮ ስለሚሰራ በዋነኝነት ያገጡት እነሱ ናቸው። ምክንያቱም ብዙውን ገንዘብ ያስገባለት ካሌ ሞሲሳ የሚባለው ወንጀለኛ ነው ማለት ነው። እንግዲህ ለዛ ደግሞ ዋነኛው ትልቁ የሚያስፈልገው ዝና ነበረ ማለት ነው። በሌላ በኩል መድለብ የራሱን ውሳኔ ወስኖ ነበረ። ዝና ከመስማማቱ በፊት እንግዲህ ማህሌት የምታውቀውን እያንዳንዱን ነገር አንድ እርምጃ ተራምዶ ነበረ፣ መድለብ ማለት ነው። ምክንያቱም ዝናን በደንብ ስላወቀው ድክመቱንም ወንጀሎችንም ስላወቀ ከዚህ በኋላ ወንድሜን ሞተም ዳነም የወንድሜን ነገር እመልሳለው፣ ማንም አያስቆመኝም። እንዲሁም ለማህሌት አንቺ የማትናገሪ ከሆነ ወንድሜ ዚቤት እስኪመጣ ድረስ ወንድሜን በህይወትም ሆነ ሞተም አልሞተም በህይወትም ኖረም አልኖረም በሞት ያለበት ሰው እያንዳንዱን ለቅሜ ጨርሳቸዋለሁ ብሏታል ማለት ነው። ስለዚህ እኔ ልትገለኝ ነው ብለዋለች። መግደልም ካለብኝ አጠፋሻለሁ፣ ድራሽን አጠፋሻለሁ ሲላት እኔ ምንም የማውቀው ነገር የለኝም ዝና ነው ከዚህ ቤት የላከኝ ለምን መጣሽ ሲላት ዝና ነው የላከኝ ብለዋለች። ዝና ልኮኝ ነው። ስለዚህ ቤቱ እንዳልተሸጠም የማውቀው ዝና ስለነገረኝ እንጂ እኔ ምንም የማውቀው ነገር የለኝም። ወንድሜ ለምን ፈታሹ ብሎ ሲጠይቃት እራሱን የፈታኝ ከበላይ ላይ ሰራተኛ ይዞብኝ መጣ ብላለች ማለት ነው። ለዛ ነው እንግዲህ ከዚህ በፊት ምን ስታደርግ ነበረ፣ ቅድስትን ስታሰቃያት፣ ስታስርባት፣ በጩቤ ስታስወጋት፣ ብዙ የተለያየ አይነት ነገሮችን ስታደርስባት ነበረ ለቅድስት ማለት ነው። ስለዚህ ከበላይ ላይ ሰራተኛ ጨምሮብኝ ይዞብኝ ነው ከቤት ደግሞ ውጭ ብሎ ስላወጣኝ እንጂ እኔ አይደለም የተውኩት እኔ አይደለም የፈታሁት እሱ ነው እየፈታኝ፣ ብላለች ማለት ነው። እሱ ምን ብሏታል? ወንድሜን የእናቴን ልጅ አውቀዋለሁ፣ እንደዚህ አይነት የቆሸሸ ስራ የሚሰራ ወንድም የለኝም፣ በጣም የምተማመንበት ወንድሜ ነው። እኔ እናች በቅርበት አንታዋወቅም፣ ነገር ግን ስለ እኔ ታውቂያለሽ ብሏታል ማለት ነው። ስለ መድልብ እንግዲህ እያንዳንዱን ነገር ያውቃሉ። ዝናም እንግዲህ እንቅልፍ የነሳው የማን በምን ጉዳይ ነው ካለን፣ መድልብ ከመጣ ጀምሮ፣ ከእስር ቤት ከወጣ ጀምሮ፣ መድልብ ለምንድን ነው የመጣው፣ ምንድን ነው የሚያስበው፣ ምንስ እያቀደ ነው የሚለው ነገር በጣም እንቅልፍን ወስቶት ነበር ዝናን አሁንም ወንድሙ ከየትም ከየትም ፈላልጎ እንግዲህ ወንድሙን አግኝቷል ማለት ነው። መድልብ እውነት ለመናገር በጣም ጀግናው ወንድም ነው። ማህሌት ዝና የሚሰራው ከባባድ ወንጀል ከሚሰሩ ሰዎች ጋር እና ወንጀሎችን እንደሚሰራ እሱም ወንጀሎችም አደንዛዥ፣ አላስፈላጊ ነገሮች ወደ ውጭ መላክ እንደሆነ ለመድልብ ትነግረዋለች ማለት ነው። እነዛም የት እንዳሉ ምን እንደሚሰሩ ሁሉንም ነገር መድልብ ደርቶበታል ማለት ነው። እሱንም ምን አደረገ መድልብ ቀጥታ ከዝና ጋ ደውላ ብሩክን ማስለቀቅ እንዳለበት እንደዛ እንድታደርግ ይጠይቃታል ማለት ነው። እሷም በጣም ፈርታ ስለነበረ በጣም በደነጋጤ ውስጥ ይገለኛል ብላ በጣም ፈርታ ስለነበር ጥፍሯምን ስለተቆራረጠ እንግዲህ ምን አደርጋለች ለዝና ቀጥታ መደወል ነው የነበረባት። ለዝና ደውላ ብሩክን ማስፈታት አለብህ፣ ሁሉን ነገር ካልነገርሽኝ ያሉኝ ነው፣ እና ደግሞ ካልነገርኳቸው ደግሞ ይገሉኛል ብላለች ማለት ነው። ይግደሉሽ አይመለከተኝም ሲናት እንዲህ ከምሞትማ ሁሉን ነገር ተናግሬ ከዚህ ቦታ ይሻለኛል ብላለች ማለት ነው። በዛ ምክንያት እንግዲህ ከነ ካሌ ሞሲሳ ጋር በመለማመጥ እንደገና ደግሞ በድጋሚ ይዤ ሰጣቸዋለሁ በሚል ሁኔታዎች እንግዲህ ብሩክን ለማስፈታት ብሩክን እንዲፈታ አድርጓል ማለት ነው። ምክንያቱም እንደዛ ካላደረገ የዝና ይህ ወንጀሎች እንዳለ ከመድ ልብጅ ስለሆነ ካሁን በመድም ልጅ ሁሉም ነገር ስለገባ ዝና ሌላ ምንም አማራጭ የለውም፣ ብሩክን ከመልቀቅ ውጭ ማለት ነው። እንግዲህ አስቸጋሪ ሁኔታዎች ቢኖሩም ተፈትቷል ማለት ነው። እንግዲህ ቅድስትም በጣም ደስ ብሏታል። ቅድስትን በበኩሏ እንግዲህ ማህሌት ስትታሰር ማህሌት ስትመጣ በጣም ደንግጣ ፈርታ ነበረ ቆይ ምለት አድርጓት ነው ለምንስ ነው ያመጣችኋት ቆይ ምንድን ነው ምናም ብላ እየተርበተበተች ነበረ ማለት ነው እንግዲህ አንቺ ቆይ ያደረገሽሽን ነገር እረሳሽው እንዴት ትላዳጣ አረ በቅልኩ ጊዜ ጣኑ እንዴ፣ ምን ሆነሽ ነው? በቃ እሱ እኳ እንዴ አለፈ እያለች ነበረ። ቅድስት በጣም የዋህ ናት። ያ ሁሉ ችግር ያ ሁሉ መከራ እንኳን አደረሰባት አሁንም ድረስ ምንም በቃ፣ እንዴ አልፏል፣ በቃ ሰው እኮ ነው፣ ተሳሳታለች። ስለዚህ ያን አልፏል ብላለች ማለት ነው። ምክንያቱም ደግሞ እንደዚህ ያለችበት ምክንያት ከሱ የበለጠ ብሩክን በጣም ትወደዋለች ታፈቅረዋለች። እና ብሩክ ስለመጣላትም ስለተለቀቀም ቅድስት በጣም ደስ ብሏታል ማለት ነው። ምሳሌም እንግዲህ በደስታ እየፈንጠቀች ነው የምትገኘው። እውነት ለመናገር እንደዚህ አይነት ጀግና ወንድም ሲኖራችሁ በማንኛውም ሁኔታ ተከብራችሁ ነው የምትኖሩት ማለት ነው። እንደ ማህሌት ያለ ግብግብ ለገንዘብ ብቻ የሚኖር ሰው ሲኖር ደግሞ እንግዲህ እስከ ሞት ድረስም ያደርሳቸዋል። መድልም ሰው መግደል አይፈልግም እንጂ መግደል ቢፈልግ የመጀመሪያ ሟቿ የምትሆነው በእጃቸው ውስጥ የገባችው ማህሌት ነበረች ማለት ነው። እየተስገበገበች ነበረ የመጣችው። እንዲሁም ኤፍራታ ከመድልም ፍቅር የያዛት ይመስላል። ምክንያቱም ለገንዘብ ከእንፋ ይሄ ደስቴት እንደገና ከእንደገና መጨረሻ ላይ ግን ገንዘቡ ይቅርብኝ በሌላ ቀን ባገኘት ይሻለኛል ብላለች። በሌላ በኩል ግን ዝና በጣም አስጠንቅቋታል ማለት ነው ይፍራታን። ይሄ ሰውዬ ከእናንተ ጋር ምንድን ነው ያለው? ከእናንተ ስር ስር ማለት አብዝቷል። ስለዚህ ምንድን ነው ግንኙነታችሁ ሲላት እሷም ወዶኝ ነዋ ብላለች እንጂ፣ የት አግኝቶሽ ቆይ ከየት ነው የሚወድሽ? የት አግኝቶሽ? በምን ሁኔታ እንዴት? የሚለው ጥያቄዎችን እያፋጠጣት ነው የሚገኘው ማለት ነው። የማህሌት ዓይን አውጣነት በጣም ያስገርመኛል። እንደዛ እየተቀጠቀጠች እንደዛ እያጮሏትና ጥፍሯ እየተነቃቀለ ብሩክ ነው እኔን የፈታኝ። እኔ እሱ ነው እዚህ ቤት ያስወጣኝ ውጭ ብሎ ነው ያስፈታኝ። የፈታኝ ስትል ነበረ ለመድልብ ማለት ነው። መድልብ አንተ እስር ቤት ስለነበር ሁሉንም ነገር ዋሽተውሃል። የነገሩ ነገር ሁሉ ውሸት ነው፣ ስህተት ነው። ስለዚህ የተደረገብኝ በእኔ ላይ ብዙ ነገሮች ተደርገውብኛል ብላለች ማለት ነው። እሱም እንግዲህ ስንት አመት ሙሉ አብረሽ ዋልተኛሽም ባልሽ አይደለም ወይ አያሳዝንሽም ሲላት፣ ምንም ነው ያልመሰላት። ምንም ነው ያልመሰላት። ምክንያቱም ማህሌት ገንዘብ እሷን ገንዘብ እያሳዩ እንጂ የፈለገ ነገር ብታደርጓት ማህሌት፣ ለገንዘብ ከሆነ ምን እንጦሮጦስ ቢሆን እንጦሮጦስም ቢሆን ችግር የለባትም። እንጦሮጦስ መግባት ትችላለች። ማህሌት ምንም ጭንቅ የለባትም። እና ለገንዘብ ለገንዘብ ሲባል ህይወትን አደጋ ላይ መጣል አለ ህይወትን እስከ ማጣት ድረስ አለ። አሁን እንደው መድልብ ልክ እንደ ዝና ቢሆን ኑሮ እስካሁን ሲጥ አድርጎ ይገላት ነበረ። እንግዲህ ዝና ከዚህ በፊት ሲጥ እያደረጋት አንገቷን አንቆ የሆነ ነገር በስተት እንኳን ትንሽ እየስጠት ሲያገኝባት ምን ያህል ሲያሰቃያት እንደነበረ ምን ያህል እንደው እኔማ ካሁን ካሁን ሰባተኛው ሰማይ ሰቀላት እያልኩ ነብሴ ከሰማይ እስከ ምድር እየወረደች እየወጣች ነበረ ማለት ነው። አሁን ግን ያው በቃ ከዚህ በኋላ ዝናም ማስፈራራቱን ያቆማል እሷን። ምክንያቱም አሁን እረፍት ላይ ነች። ማህሌት ማህሌት እረፍት ላይ ነች። ያው በእርግጥ አሁን ብሩክ ስለመጣ ትለቀቃለች። እስካሁን አልተለቀቀችም ነበረ ማለት ነው። ዋነኛው ትልቁ ነገር የእነሱ ታርጌታቸው ማህሌትን የሚፈልጓት ይህ መረጃ ለመሰባሰብ እንጂ እሷን ሬዲ ፈልገዋት አልነበረም። ነገር ግን እሷን ሲይዙ እንዳልኳችሁ ዝና ብሩክን በቀጥታ ስለሚያስፈታው። በነገራችሁ ላይ ብሩክ ዝና ባይረዳውም ቢረዳውም መድብል የራሱን እርምጃ ወስዶ ያገኘው ነበረ። ምክንያቱም ብዙም መረጃዎችን ከማህሌት ማግኘት ስለቻለ ብዙ ነገሮችን ስላወቀ ብዙ ሂደቶችን ስለሄደ ለሱ ብሩክን ማግኘት ቀላል ነበረ። ግን ደግሞ በህይወት ላያገኘው ይችላል። ምክንያቱም እንደዚህ አይነት ነገሮች በሲስተም ካልሆነ ቀጥታ ሂዶ ግን መጋፈት ሲቻል መሞትም መዳንም አለ። ብዙ ችግሮች አሉና እንግዲህ ብሩክ ስለተፈታ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት ትፈልጋለሁ። እውነት ለመናገር በጣም ነው ደስ ያለኝ። ቤተሰቦች የ በጣም አጓጊ በጣም ደስ የሚል ነው። እውነት በጣም ቅድስ የነ ቅድስት ደስታ ቤታቸው የነ መድሊ ብጀግንነት በጣም የሚያስገርም ነው። እንግዲህ መጎስን ስራችን ሰርተናል። በቃ እዝና አሸንፎን አልቀረም። ከዚህም በኋላም እኔም ነጻነቴን አውጃለሁ ሲል ተሰምቷል ማለት ነው። መጎስ በቀጣይ ክፍል ይዤላችሁ የምመጣ ነው የሚሆነው የሉላና የመጎስ ሁኔታ ነጻነታቸው ይታወጃል ዝና ሌላ ምን አይነት ውሳኔ ሊወስን ይችላል ብሩክ በመምጣቱ ምን ይሰማዋል የምለውን ነገር ይዤላቸው የሚመጣ ነው የሚሆነው አብራችን ስለነበራ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው ፕሊስ ቤተሰቦች ሼር ላይክ ማድረጋቸውን እንዳትረሱ ቪዲዮ ከሰው ጋር እየደረሰ አይደለም እንድታበረታቱኝ በአክብሮት ጠይቃቸኋለው አመሰግናለሁ